ይቻግኔዋ የንጋት ኮከብ እንግጭ አነቃይዋ የባለ ዋሽንት ወዳጅ ባለቅኔዋ ሶሪት ፍሪዟ መላያዋ ነው እሷ ፈገግታዋ ምግብ ባለ አክሊሏ ንግስት ባለካባዋ ልዕልት የሙዚቃ ቅርስዋ፣ የዜማዋ ንግስት የመድረኳ እንዝርት ትዝታ አንጋቢዋ ፍልስፍናዋ ረቂቅ ነው። የአባይ ዳሯ ፍሬ የጢስ አባዩ ዜማ የአድዋ አርበኛ አባይን ቀድማ ያኔ የገደበች አድዋን በመንፈስ የዘመተች ሥራዎቿ የማይደገሙ ፈጠራዎቿ የማይሞከሩ ቃላት ጠቅላይ አዛዥ የዜማዋ ታማዡር እጽሯ መንጽሯ ዘመናትን ያቀርባል። ዛሬን ቀድማ ተንብያ ነገ ላትናገር ዝም ያለችው ርግብ ምሽጓን ቆፍራ ካርምሞ ገብታለች አሁንስ የስሎዳ ተራሮች አፍ የማርያም ሸዊቶ የአባ ገሪማ ተራሮች ልሳን የአድዋዋ እመቤት የጥበቧ ጣይቱ ተለብሳ የምትኖር ሸማ ታትማ የቀረች ቀለም የብዙዎች የግድግዳቸው ጌጥ ጥበበኞች ራሳቸው የሚጠበቡላት ቀለም እየነከሩ የተደነቁባት በብዕራቸው አፎታ እንዳቸ ከተቡላት እንደ ዳዊት የምትደገም መጻሕፍት የምትመረምር ውበት ከነግርማ መቻል ከመታደል ከላይ ተቸራት ሀገር በተግባሯ ውበትን በብዕሯ ባህልን፣ ባንደበቷ ታሪክ፣ በዜማዋ ፍቅር፣ በድምፀቷ ከሷ ብቻ ይፈሳል። ተናፋቂዋ፣ ናፋቂ፣ ከተማዋ፣ መናኝ ሁሉም ይወዱሻል፣ ሁሉም ያነሱሻል። አሁንም ፍቅርንሽ ማማንቺና ታለም አፋላጊሽ ሞልቷል። ናፋቂሽ ብዙ ነው እና ማፋላጊሽ በአፋልጉኝ መልእክቱ ምልክት ሲናገር እንዲህ ስል ይዞራል። አንዲት ሴት ነበረች ከቤት እንደወጣች ያልተመለሰች ልዩ ምልክቷ መልኳ ሀገሯ መሳይ አረንጓዴ፣ ቢጫ፣ ቀይ ቀለም ከላይ የለበሰች ጠይም መልከ መልካም አንገቷ ብርሌ ስብከቷ ሁሉ ስለ ሀገር ከስር በጥረት ያጌጠ ሸማ ነጠላዋን ለብሳ እንደወጣች የቀረች እሷን ሶ ያያችሁ ወይ የጠቁማችሁ ወሮታዋን ክፋይነኝ ይላል አፋላጊሽ የትንሽኛ አይቱ አንቺ ፍቅር የራበሽ እኛ አንቺ የራብሽን እኔ የምልሽ ጂጂ፣ ያቺ የቅፍሽ ጊታር አሁንም ዜማ ታወጣለች። ጭማቶቿ ሲሰራሉ ያሸማ ቀሚስሽ ጥለት የወረሰው ከነ ክብሩ ሳለ ያ ካህንሽ እሳ ያ የነፍስሽ አገልጋይ እንቅልፍ የማይተኛው ወይስ አንቀላፍቶ ኖረዋል። አንቺማ ሸማ ነጠላሽ ለብሰሽ አይበርድሽ አይሞቅሽ። አገርሽ ቆላ አደጋ ነው። አንቺ ቀጭን ፈታይ እንስፍስፏ መቤት የማያረጅ ፍቅር የማያልቅ አክብሮት የማያደርቅ የማይነጥፍ በዘመን የጸና ሙድድ ዘላለማዊ ፍቅር ዛሬም ላንቺ አለን ይልሻል አገሩ ኃይልን በሚሰጠኝ በእግዚአብሔር አምናለሁ ያልሽለት አምላክሽ ምን አይሉ ኃይሉን ነሳሽ እቲ አንቺ ሙሽራ ስትል ጠይቅሽ ዛሬ በእሷ ሀገር ትስታ ገደለኝ የሰው ክብት እያየው እያንገበገበኝ የውሃ ዳሪውን የውሃ ኩሉ እያልሽ በእሷ ሀገር ያለሽ ፍቅር ወዴት ወዴት ወዴት ዘመም ዘመም ባክሽ ፀሐይ ውጪ ውጪ የማይልሽ የለም እዣ ትመጣለውኝ ያላለን ሰው አልነበረም። አምነናቸው ነበር። ጂጂ መጣች ብለን ደጅ ደጁን ስናይ ሁሉም ሲመለስ ግን ባዶ እጁን ነበር። የሸዋ አባት ልጁን ለትግሬ ስላልሰጠ የሀረሩ ገበሬ ወለጋ ስላልሸጠ ዘመን አመጣሹ ዘር በሽታ ከትዝብትሽ ጥሮን አኩርፈሽ እንደሆን ቢሆንስ ግዴ ለማትምጪ ግፊያ ነው ሰፈሩ ያሉሽ ሰምተሽ እንደሆነስ እናም ጂጂ ልንገርሽ ክፉም ገዢ መጣ ደጉም ንጉሥ መጣ ሁላቸውም ሄደዋል እንዳመጣጣቸው እቲያዲ አበባ እማ ለምለም ለምን ለምን ለምን ለምን ከሰመም ስም ይዘሽ ስለምን ስም የለኝ ምን ያልሽ በቤትሽ ሰው የሌለሽ የራስሽ ቤተኛ በራብ በጥማት ሰውነት የዝሏል እግር ያልንቀሳቀስ እጅ ያልሰራ ብሏል ያልሽው ለካስ ትንቢት ነበረ እያናው ደማሙ ገራገሪቱ ጉራማ ሌይቱ ዛሬም በየቀኑ ሰው ያስብሻል። ዞትር ጥቅምት ሃያ ሦስት ሁሉም በአንድ ላይ ስለ ልደትሽ ይዘክርሻል። እንኳን ለሃምሳ አንደኛ ዓመት ልደት በዓልሽ በሰላም አደረሰሽ ባለቅኔዋ፣ ሶሪት እኛም ባንቺው ዜማ ቁጭታን ገብግቦን አይ አይ አይ ማለት እስከጀመርን ሰንበትበት ብለናል። እናም እቺም ብቻ መልሽ የማንገናኛው እስከ መች ድረስ ነው?